ከድሮ የስራ ጓደኞቼ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ። ከረጅም ጊዜ በኋላ ባዱላን፣ አቶ ግርማን፣ አቶ ጅነዲንን ኩማን አላገኘኋቸውም ነበር። እኔም በጣም አመሰግናለሁኝ። እኔ መጀመሪያ ወደዚህ እንደዚህ ጉብኝት መጣለህ ወይ ስባል ምንን ኤክስፔክት እንደማደርግ አላውቅም ነበር፣ እና ያው ማየት እፈልግ ስለነበር እሻልኩኝ። እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው። ይህ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር። አንደኛ ከድሮ የስራ ጓደኞቼ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ። ከረጅም ጊዜ በኋላ አባዱላን፣ አቶ ግርማን፣ እነ አቶ ጂነድንን፣ ኩማን አላገኘኋቸውም ነበር። አሁን ሽመልስ አብሮን እያለ ብዙ ነገር እንድናወራ፣ ብዙ ነገር እንድናገር ድል ከፍቶልናል። በጣም ነው ደስ ያለኝ። ከዛ በላይ ግን ባሌ እኔም በወሬ አውቀዋለሁ ማለት እንደነ አባዱላ እንደነ ወርቅነህ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 ሰፈር እንዳለ ግን አላቅም ነበር። የተወሰነ ዋሻ ነበር የሚመስለኝ። አሁን ደግሞ አደረጃጀቱና ስርዓቱ ለወደፊትም እየቀጠለ ይሄዳል። ግን በጣም በሚመች መንገድ እየተዘጋጀ ያለ መሆኑን ያየሁት በአስር ሺዎች የሚቆጠር ሄክታር መሬት ለምተው በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። በጣም ትልቅ ነው። ትንሽ እንትን አይደለም። በመቶ ሺዎች የሚቆጠሩ ሄክታሮች ናቸው እየለሙ ያሉት እና ይሄ ለእኔ በጣም ትልቅ ተስፋ ነው የሚሰጠኝ። ይሄ በመሬት ከመሬት በላይ ያለው ሀብት ነው። ይሄ ከመሬት በታች ያለው ሀብት ገና አልታየም። እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አቃለሁ። ችግሮች እንዳለው አቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻል ነው ያልኩት ብቻ አይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። ይህንን ሳይ ተስፋውን አያለሁ። አሁን ያለውን ተጨባጭ ፕሮብሌም አቃለሁ አያለሁ። እነዚህን ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይህ ስራም እነሱን ከመፍታት አንጻር የተወሰነ ቀላል ያልሆነ እርምጃ ወደፊት እንደሚወስደን አስባለሁ። ያም ሆነ ይህ በጣም ነው የማመሰግነው። ወደዚህ በመምጣቴ የድሮ ጓደኞችን፣ የስራ ጓደኞችን በማግኘቴ በጣም ደስተኛ ነኝ። እንደ እናቶች መልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ። እንደዚህ አይነት ዩኒክ ስብስብ ያለፈውንም እያወራ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው፣ መዘጋጀቱ በጣም ትልቅ ነገር ነው የሚል እምነት አለኝ። ከመጠን በላይ አመሰግናለሁ። እሺ፣ አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም ከባሌ አንዱ የገባኝ ምን ያክል በተቃር ነው የተሞላን መሆናችንን የሚያሳይ ነገር አለው የባሌም ብቻውን ወስዶ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 ወደ ብልጽግና መሄድ ይችል የነበረ ማህበረሰብ በእርዳታ እህል ለዘመናት እንዲኖር ማድረጋችንን አየን። ከዚህ ወስደን ኢትዮጵያ ውስጥ የምንዋደቀው ለምን ነበረ? የምንዋደቅበት ስፍራ የት ነበረ? ለስልጣን የሞትንበት የታገልንበት፣ አሁንም ግማሹ አካባቢ የሚገባበት ምክንያት ምን ልንሰራበት ነበር ታዲያ? የሚያስብል ነገር ያስነሳል። የባሌ ምኔ ከመጣሁበት አካባቢ ጋር የሚገናኝ ከእምነትም ጋር የሚያያዝ ትስስር ስላለው ከአናጂነ ጋር ተያይዞ ስለ ባሌ አቃለሁ። አሁንም ያለሁበት አካባቢ ጋ ያሉ ከዱቄት ከምናም ጋር የሚያያዙ ስንዴ ከዚህ ወደዛ እንደሚሄድ አቃለሁ። ስንዴ ያመርታል። ከዛ የተረፈው የባሌ ተራራዎች የሚባል በቀይ ቀበሮ ነው የምናውቀው። ከዚህ ያለፈ ግን ይህ አካባቢ በእንደዚህ ዓይነት ጸጋ የተኛ የተትረፈረፈ መሆኑን አናቅም። አሁን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 መጀመሪያ ምን እንደተሰማኝ፣ የዚህ ክፍለ ሀገር ተወላጅ ነኝ። እዚህ ክፍለ ሀገር ተወላጅ እንደመሆኔ እዚህ እንደማደጌ አሁን ይሄን ሳይ ምን ተሰማኝ የሚለውን ነገር ማንሳት እፈልጋለሁ። ትላንት ያየነው ሀረና ብሉቅ፣ አባቴ ታላቅ ወንድሜ ትግል ያደረጉበት እኔ ከብት የጠበቅኩበት ቦታ ነው የባሌ ደኖች። የነጻነት ተዋጊዎችን ሽፋን በመስጠት ብዙ ዘፈኖች አሉ። እንደ አንድ ትግል አካል ነው የሚቆጠሩት። እና ስናድግ ከዚህ ጋር ነው ያደግ ነው። አሁን ምን ተቀየረ ነው? ወደዛ ነው የሚሄደው። ጠቅላይ ሚኒስትሩ ለጠየቁት ጥያቄ የሁሉ ሀብት እያለ ለምንድን ነው ያላደግ ነው የሚለው ከውጭ ስንገባ አግኝተውን በሁለት ሳምንት መሰለኝ እንደገና ጠርተውን ቪዲዮ አሳዩን ቪዲዮ አሳዩንና የአዲስ አበባን እንደዚህ አድርጌ መቀየር ፈልጋለው አሉ ከዛ ሸራተን ሄደን ገመገምን እኛ ከመሪዎቻችን ጋር እኛ የምናውቀው ፖለቲካ ነው ፖለቲካ ነው ስለ ፖለቲካ ነው ጠቅላይ ሚኒስትሩ ከእኛ ጋር ፖለቲካ አላወሩም ስለ እድገት አወሩ እና እኛ የምናውቁ ስንት አመት ያደግንበት ሰልፍ ተርሚኔሽን ኢምፓየር የኦሮሞ ነጻነት ምናምን ነው ሁሉ ትተው ስለ እድገት አወሩ። እና ከዛ ወዲህ ሳይ ይሄ አቋማቸው ኮንሲስተንት ነው፣ ኮንሲስተንት ነው። እንግዲህ ከእኛ በምንድን ነው የሚለየው? ከዚህ በፊት ከነበሩት መሪዎች የሚለየው ምንድን ነው? የእይታ ጉዳይ ነው፣ ማይንድሴት። እሳቸው ማይንድሴታቸው ዴቨሎፕመንታሊስት ነው። ሀብት በመፍጠር እኔ ባሌን ዛፉን እንደ ዛፍ እንደኛ ድጋፍ እንጂ እንደ ሀብትም አይቼው አላውቅም። ሶፍ መርም ስምንተኛ ክፍል የጂኦግራፊ አስተማሪ አምጥተው አሳይቶናል። ሀብት ይሆናል አይደለም፣ አንድ የኢትዮጵያ አንዱ ወንደር የሚለው ነው እንጂ ሀብት ሆኖ የኢትዮጵያ የእድገት አካል ይሆናል በሚል አላየንም። እና የተቀየረው ነገር እርሶ መጽሐፍ ቻፕተር ዋንም ላይ አለ የኢትዮጵያ የመቆርቆዝ ትልቁ ትልቁ ፋክተር የእይታ ነው ይላል እና ማይንድ ሴት ማይንድ ሴት ከሌለ ፓራዳይም ሺፍት አይኖርም። እኔ ብልጽግና ሲመሰረት እንዴት እንደተደሰትኩ ልነግራችሁ አልችልም። ያደኩበት ድርጅት በጣም ወደዋለሁ፣ አልዋሻችሁም። ግን አይ ዋንት ቱ ሺፍት ፓራዳይም ሺፍት ማድረግ ስለምፈልግ ከዘርፈ ብዙ የእድገት ፕሮግራም ነው የሚከተሉት፣ የእርሻ አለ፣ አርባን ትራንስፎርሜሽን አለ፣ የቱሪዝም አለ፣ የቴክኖሎጂ አለ። ይሄ እንግዲህ ትልቅ ፋክተር ነው። ካፒታል ክሪኤሽን ካፒታል አኩሚሌሽን ላይ ነው ፎከስ የሚያደርጉት። ዚ ቱ ኢምፖርታንት ፋክተር ፎር ትራንስፎርሜሽን እና እኔ የቆረቆዝ ነው የእይታ ጉዳይ ነው። አሁን ከዛ ዲፓርቸር እያደረግ ያለ ነው ማይንድ ሴት ነው። ይሄን ደግሞ አይዲዮሎጂ ማድረግ አለብን። የህዝቡ አይዲዮሎጂ፣ የታጋዮች አይዲዮሎጂ፣ የቢሮክራሲው አይዲዮሎጂ ማድረግ አለብን። የመፍጠር የመፍጠን፣ ሰርቪስ የማድረግ ይህን ካረግን ትልቅ ነገር ማድረግ እንችላለን የሚል ነው። ሌላው እኔ ኦብዘርቭ አረግ ያለው እዚህ ውስጥ ያላችሁትን ኦልሞስት ከሁላችሁም ጋር በቅርበት እንደ ጓደኝነት ነው የምናወራው። በጋራ ያለን ነው የሚበዛው፣ ከዲፈረንሱ ይልቅ በጋራ ያለን ነገር ይበዛል። ባት አት ዘ ሴም ታይም ኮንፍሊክት የምንገባበት ምክንያት ሜቢ ታይም ወስደን ዲሊቤሬሽን። ጠቅላይ ሚኒስተሩ እሳቸው አጠገብ ስለነበርኩ ያበር ያልተከፈለተለት ሰው አልነበረም። እዛ ቤት ያልመጣ ፖለቲከኛ በፖለቲካ መሪ እዛ አልመጣ የሃይማኖት መሪ አልነበረም። በት ያንን ኦፖርቹኒቲ የተጠቀመ አለ፣ ያልተጠቀመ አለ። እና እኔ ትልቅ ተስፋ ነው የሚታየኝ። ትልቅ ትልቅ ስቴት ትራንስፎርሜሽን ነው የሚታየው። እየዞረ ነው፣ እየዞረ ነው፣ ይዞራል። ኢትዮጵያ ትቀየራለች የሚላለኝ። ሁላችሁንም ስላገኘኋችሁ ደስ ብሎኛል። አመሰግናለሁ። ባሌን አቀዋለሁ። ባሌን ግን የማቀው ላዩን ነው። ብዙ ጊዜ ተመላልሼበታለሁ። ላለፉት ሰላሳ አመታት አውቀዋለሁ። ግን ማቆላው ነው አሁን ያለውን ሀብት በዚህ ደረጃ የመረዳት እድል አልነበረኝም። አንዳንዱን በወሬ እንደዚህ ያለ የሚል እንሰማለን። አንዳንዱን አሁን ግን ያለው ነገር ለባሌ ብቻ ሳይሆን ለኢትዮጵያም ለአፍሪካም የሚበቃ ሁሉም ነገር ያለበት ትልቅ ሀገር ነው ብዬ እወስዳለሁ። እንደተባለው ይህን አይነት ሀብት ይዘን ሶስት ነገሮች አሉ። እኔ በጣም የሚቆጨኝ አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ለህብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የደህንነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሰው ድሄጄ ነበር፣ አመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል፣ ህገወጥ በሆነ መንገድ ነው የሚሄደው። ገሚሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ይህን የመሰለ ሀብት ትቶ በባህር እየሰጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛን አምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው ይህን እያለን፣ ይሄን ወደ ጎን ትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፈው። እነዚህ በጣም የሚቆጩኝ ነገሮች ናቸው። ትላንትናም እየተንቀሳቀስን ስናይ ዝም ብለን እየተነጋገርንበት የነበረ ጉዳይ ነው ይሄ። አሁን የደረሰው ነገር ጅምር ነው ብዬ አምናለሁ። ገና ጅምር ነው፣ ብዙ ነገር ይኖራል። ይህን በጅምር ያለ ነገር ከእንትን ወጥተን፣ ከጭቅጭቅ ከንትርክ፣ ከመጋደል እና ከመታኮስ ወጥተን ሙሉ አቅማችንን እንደዚህ አይነት ሀብትን ወደ ተጨባጭ ነገር የመቀየር ነገርና ከድህነትም ለመውጣት መጪው ትውልድ በሀገሩ የሚኮራበት የሚኖርበት እኛ ተሰደን የምንሄድበት ሳይሆን ሌሎች መጥተው እዚህ የሚኖርበትን ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጭ ያለው ነገር በሙሉ ጥፋት ነው። አቅም አለ፣ ጭንቅላት አለ፣ ጉልበት አለ። የወጣት ሀገር ነው ይሄ። የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት ብዬ አምናለሁ። እድል ከተገኘም የእኛን አይነት እድል ማግኘት በጣም ይከብዳል። ግን መቶ የሚያዩበት ማየት የሚገባቸው መቶ የሚያዩበት ሚዲያዎችም ይህን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ። አሁንም መልሼ ማመስገን እፈልጋለሁ። ይሄ ትልቅ ሀብት ነው። ይሄ ትልቅ እድል ነው። ይህን ትልቅ እድል በማግኘቴም እውነት ለመናገር በህይወት ኖሬ ይህም ማየቴ በጣም እድለኛ ነኝ ብዬ ነው ማስቦ በጣም ደስ ብሎኛል። ትውልድም ይሄን ይዞ መሄድ አለበት ብዬ አምናለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር ሶስት ቀን ቆይታችን እዚህ፣ መጀመሪያ ማንሳት የምፈልገው ይሄ ቲም የተደራጀበት ሁኔታ በራሱ ከዚህ በፊት ከነበረ ሁኔታ ለየት ያለ ነው። ነባር አመራሮች ከተለያየ ቦታ የመጣን በፊት አብረን የነበርን፣ አሁን ደግሞ አዲሱ አመራር ያለበት ኮምቢኔሽኑ ጠለቅ ያለ መልእክት ሊሰጥ የሚችል የምናየውንም ነገር ሞር በፊት ከነበረው ሁኔታ ጋር ለማነጻጸር ትልቅ አጋጣሚ የፈጠረ ስለሆነ የቡድኑን ኮምቢኔሽን በጣም ማድነቅ እፈልጋለሁኝ። ከዛ በኋላ እንግዲህ ብዙ ስራዎች ብዙ ቦታ ላይ እንደተጀመሩ አቃለሁኝ። ስለ ባሌ እያወራን ስለሆነ ቅድም አባዱላ እንዳለው ባሌ እንግዲህ በተደጋጋሚ በብዙ ሁኔታ መተናል መጥቻለሁ። እኔም ባሌን በዚህ መልኩ አይቻት አላቅም። ባሌን በዚህ መልኩ አይቻት አላቅም ስል ዛሬ የነበረው ትላንት የነበሩ ነገሮች ዛሬ ስለተቀየሩ አይደለም። ትላንት የነበረው መልክአ ምድር ዛሬም አለ። ትላንት የነበረው የአየር ሁኔታ፣ የአየር ጸባይ ዛሬም አለ። እነዚህ ታሪካዊ ሀብቶቻችን ትላንትም ነበሩ። ዛሬ ያየ ነው ባሌን ገልጸን ነው ያየ ነው የተጀመሩ ስራዎች ሶስት ቀን ፈይቶብን ያየ ናቸው። የተጀመሩ የልማት ስራዎች ባሌን ውስጥ የነበራትን እምቅ በተወሰነ ሁኔታ ገልጦ ለማየት እድል አግኝቻለሁኝ። ይሄ ዋናው ነገር ነው። ቅድም እርስዎ ካነሱት ከድህነት ጋር ተያይዞም ያለንን ሀብትና ያለንን ፖቴንሻል አቅም ገልጦ የማየት አቅም ነው የነበረን ችግር። ዋናው ይሄ ሊደርሺፕ ችግር ነው፣ የሊደርሺፕ ሁኔታ ነው ብዬ ነው መወስደው። ትናንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደ ውስጥ ገልጠን ካየን ያለን ሀብት ለሀገራችን ይሆናል፣ ለባሌ ይሆናል፣ ለኦሮሚያ ይሆናል። ከዛ በላይ ደግሞ ለመላው ሀገራችን ይሆናል። ስለዚህ ዋናው ነገር ያለንን ነገር በቅጡ መገንዘብና መገንዘብ ብቻ ሳይሆን በዛ ላይ ተመስርቶ ወደ ስራ ወደ ውጤት ህዝቡ ተጠቃሚ እንዲሆን የማድረግ ቅድም ስለ ወጣቶች ተነስቷል። ወጣቶች ተጠቃሚ እንዲሆኑ የማድረግ እንደሰማሁት፣ ይሄ አካባቢም ራሱ በሴፍትኔት ከዚህ በፊት የሚኖር አካባቢ ነው። አሁን በመሰረቱ ተቀይሯል። ግድቦች አይተናል ሎጆች፣ የቱሪስት ቦታዎች ባሌ በፊትም የቱሪስት አካባቢ ነው። ግን ይሄ ሲጨመር ሊመጣ የሚችለውን ነገር በቀላሉ መገንዘብ ይቻላል። ግን ዋናው መተባበር በጋራ የመስራት በጋራ የማሰብና በጋራ በዚህ ላይ ይህንን ገልጦ የሚያይ የመሪነት ሚና አስፈላጊ ነው ብዬ ነው የማምነው። በጣም ደስተኛ ነኝ። አመሰግናለሁኝ።